እስከ ፍጻሜው አብራችን ቆዩ። የአውሮፓ ኅብረት ለመጪዎቹ ሁለት ዓመታት ዩክሬንን ለመደገፍ ቃል ገባ። የአውሮፓው መሪዎች ለሚቀጥሉት ሁለት ዓመታት የዩክሬንን የገንዘብ ፍላጎቶች ለመደገፍ ተስማሙ። መሪዎቹ የዩክሬን መከላከያ ለመደገፍ እንዳይንቀሳቀስ የተደረገ በቢሊዮን ዩሮ የሚገመት የሩሲያ ገንዘብ እንዲለቀቅላት ለማድረግ ግን ሳይችሉ ቀርተዋል። በቤልጂየም ባንክ ውስጥ የተቀመጠ 140 ቢሊዮን ዩሮ የሩሲያ ገንዘብ ለመጠቀም የቀረበው ሐሳብ ቤልጂየም ስጋቶቿን መግለጿን ተከትሎ እስከ መጪው ታሕሳስ ድረስ እንዲዘገይ ተደርጓል። ይህ አከራካሪ እርምጃ በሩሲያ ላይ ሊጣሉ ከተያዙ ትልልቅ ማዕቀቦች መካከል አንዱ ነበር። ረቡዕ ዕለት አሜሪካ የክሬምሊን የነዳጅ ገቢን ለመቀነስ ዒላማ ባደረገ መልኩ የነዳጅ አምራች ኩባንያዎቿ ላይ ማዕቀብ ጥላለች። በብራስልስ የተካሄደው ስብሰባ አርብ ዕለት በለንደን ለማካሄድ ቀጠሮ ከተያዘለት ሌላ ጉባኤ ቀደም ብሎ የተካሄደ ነው። በለንደኑ ስብሰባ ላይ ስር ኬር ስታርመር የአውሮፓ መሪዎች ለኪዮፕ የሚሰጡትን ረዥም ርቀት ተምዘግዛጊ ሚሳይሎች ቁጥር እንዲጨምሩ ይጠይቃሉ ተብሎ ይጠበቃል። የዩክሬን ፕሬዚዳንት ኮቮልሚድመር ዜሌንስክስ ከኔቶ ዋና ጸሐፊ ማርክ ሩት፣ የዴንማርክ ጠቅላይ ሚኒስትር ሜቴ ፍራድሬክስን እና የኔዘርላንድ ዴክ ሾፍ ጋር በመሆን የፈቃደኞች ጥምርት እየተባለ በሚጠራው ስብሰባ ላይ ይሳተፋሉ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጨምሮ ሌሎች መሪዎቹ ስብሰባውን ኦንላይን እንደሚሳተፉ ማወቅ ተችሏል። ባለፈው ሐሙስ የአውሮፓን የአውሮፓ ሚኒስትሮች በቢሊየን በሚቆጠር ገንዘብ የሚገመት እንዳይንቀሳቀስ የተደረገ የሩሲያ ሀብት ለዩክሬን የማካካሻ ብድር በሚል እንዴት ሊሰጥ እንደሚችል በብራስልስ ተወያይተዋል። ብዙ የአውሮፓ ኅብረት መንግስታት መሪዎች ማዕቀዱን እንደሚደግፉ እና የአውሮፓ ኅብረት ኮሚሽን በሚቀጥሉት ሳምንታት ውስጥ መደበኛ የሕግ ምክር ሀሳብ እንዲያዘጋጅ ይጠይቃሉ ብለው ጠብቀው ነበር። ነገር ግን የተካሄዱ ረዣዥም ንግግሮች ፍሬ ሳያገኙ በቅሬታቸው እቅዱ ባጭሩ ተቋይቷል። ከዚህ ይልቅ ኮሚሽኑ በዩክሬን የፋይናንስ ፍላጎቶች ግምገማ ላይ የተመሰረተ የገንዘብ ድጋፍ አማራጮች ጠይቋል። መግለጫው አክሎም ሩሲያ በዩክሬን ላይ የምታደርገውን ጦርነት እስክታቆም በጦርነቷ ለደረሰባት ጉዳት ካሳ እስክትከፍል ድረስ የሩሲያ ንብረቶቿ ሳይንቀሳቀሱ መቆየት ይኖሩባቸዋል፣ ሲልም በመግለጫው ላይ ያስቀምጠዋል። አሁን ዓላማው የአውሮፓ ኅብረት መሪዎች በታኅሳስ ወር ስምምነት ላይ እንዲደርሱ ነው። የአውሮፓ ኮሚሽን ፕሬዚዳንት ኦርሷል ቮንደር ሌይን ከስብሰባው በኋላ ይህ በእርግጥ ቀላል እርስ አይደለም፣ በጣም የተወሳሰበ ነው። በተጨማሪ ግልጽ መሆን ያለባቸው ነጥቦች እንዳሉ ግልጽ ነበር። የአውሮፓ ምክር ቤት ፕሬዚዳንት አንቶኒዮ ጉስታ ህብረቱ ለሚቀጥሉት ሁለት ዓመታት የዩክሬን የፋይናንስ ፍላጎቶች መሸፈኑን ለማረጋገጥ ቆርጦ ተነስተዋል። ስሉም አውንታዊ አስተያየት ሰጥተዋል። በጋዜጣዊ መግለጫ ወቅት ሩሲያ ይህንን በድንብ ልትለው ይገባል፣ ዩክሬን ራሷን ለመከላከል የሚያስፈልጋት የገንዘብ አቅም ታገኛለች ብለዋል። በጉባኤው ላይም ለመሳተፍ በብራሰልስ የተገኙ ዜሌንስኪ የህብረቱን ውሳኔ ኪየቭ በውጊያ ውስጥ የሩሲያ ገንዘብ እንድትጠቀም የሚያደርግ የፖለቲካ ድጋፍ ምልክት አድርገው በመውሰድ በደስታ ተቀብለውታል ተቀብለውታል የሩሲያ ገንዘብ በመጠቀም ዙሪያ በርካታ ውስብስብ የሕግ ጉዳዮች አሉ። በተለይም በቤልጂየም እንዳይንቀሳቀሱ የተደረጉ ንብረቶችን ለመጠቀም ወደ ኋላ ፈግፍጋለች። ምክንያቱ ደግሞ ሩሲያ ገንዘብ ያስቀምጠው ዩሮክለር የተሰኙ ተቋም ላይ ክስ ተመሰርታለች የሚል ነው። የቤልጂየም ጠቅላይ ሚኒስትር ባርት ዴዌር እቅዱን ከመደገፋቸው በፊት በፊት ሀገራቸው ተጨባጭና ጠንካራ ዋስትናዎች ያስፈልጋታል ሲሉም እቅዱ ያልተካሄደበትን ቀጠና በመሆኑ ጠቁመዋል። የቤልጂየም መንግስት ዩክሬንን ለሙግት እንደሚያጋልጥና በመጨረሻም ከፍተኛ የገንዘብ ቀውስ ሊፈጠር እንደሚችል በመጥቀስ ተከራክሯል። ይህ እቅድ ህጋዊ ሊሆን ይችላል? ያ በጣም ጥሩ ጥያቄ ነው። ግልጽ የሆነ መልሶች የሉም ሲሉ ዴዌይቨር ተናግረዋል። በማንኛውም ሁኔታ በክስ ውስጥ ስንዘፈቃለን፣ ያ እርግጥ ይመስላል። ሩሲያ አውሮፓ ህብረት ያቀረበውን ምክር ሀሳብ ነቅፋለች። ከብራሰልስ የሚደረጉ ማናቸውም የመውረስ ውጥኖች አሳዛኝ ምላሽ ማስገኘታቸው የማይቀር ነው ሲሉ የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛክሮቫ ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታት ልኝ አመሰግናለሁ።